ጤና ይስጥልኝ የተወዳችሁና የተከበራችሁ ኢትዮኒስ ቤተሰቦች እንደምናላችሁ፣ ሰላምታችን በያላችሁበት ይድረስ። እነሆ አዳዲስና ወቅታዊ መረጃዎችን አዘጋጅተናል ወደ እናንተ ማድረስ ጀምረናል። ከኢትዮኒስ መረጃዎች ጋር አብራችሁ እንድትቆዩ ግብዣችን ነው። በቅድሚያ አርስ ዜናዎችን አስቀድማለሁ። በአማራ ክልል ጎርጎራ ከተማ በወታደራዊ ሄሊኮፕተር ከባድ ጉዳት የደረሰባቸው አቶ አገኘሁ ተሻገር በጸሎታቸው አስቡኝ ሲሉ ለጓዶቻቸው መልእክት ማስተላለፋቸው ሰማም። አቶ አገኘሁ በሀገር ቤት በተደረገላቸው ህክምና ለውጥ ባለማሳየታቸው ለተሻለ ህክምና በሚል ወደ ውጭ ሀገር መላካቸውም ታውቋል በሌላ በኩል በአማራ ክልል በአገዛዙ ጦርና ፋኖዎች መካከል የሚደረገ ውጊያ ሲቀጥልም በመተማ ወረዳ ከመቶ በላይ የአገዛዙ ወታደሮች መገደላቸው ታውቋል ሰኔ 8 2017 ዓ ም የተደረጉት ውጊያዎች ጨምሮ ዝርዝር ዜናዎችን ይዘናል አብራችሁ ስት ቆዩም ሰምታላችሁ አቶ ጌታቸው ረዳ በወልቃይት በነበራቸው ቆይታ ያደረጉት የተባለውን ንግግር አስተባበሉም እኔ በወልቃይት የሚሆኑ ጸገዴ የኢኮኖሚ ተጠቃሚነት እንጂ የማንነት ጥያቄ አለ ብዬ አላምንም፣ በማለት ነው አቶ ጌታቸው ረዳ ማስተባበያ የሰጡት። በዝርዝር እናያለን። የኦጋዴን ብሔራዊ ነፃነት ግንባር አመራሮች መታሰራቸው ሰምተዋል። አመራሮቹ ካላግባብ ታስረዋል ማለት ግንባሩን ቅሬታ አሰምቷል። በዚህም ላይ ተጨማሪ ይዘናል። የአሜሪካ ውጭ ጉዳይ ሚኒስትር ወደ ኬንያ የስራ ጉብኝት ሊሄዱ ነው ባሉት ሰምተዋል። የውጭ ጉዳይ ሚኒስትሩ ሮቢዮ ከዚህ በፊት ወደ ኢትዮጵያ ይመጣሉ ተብሎ የነበረ ቢሆን መሰረዛቸው ይታወሳል። ታዲያውን ላይ ወደ ኬንያ የሚሄዱበት ቀን ታውቋል ተብሏል። ዝርዝር አዘጋጅተናል። እስራኤል ኢራን የተኩስ አቁም ጥሳለች በሚል በቴህራን ላይ ከባድ ጥቃት ልትፈጽም ነው ተሰምቷል። ይህን ተከትሎ የአሜሪካው ፕሬዚዳንት ትራምፕ እስራኤል ጥቃቱን እንድታቆም በግልጽ ዝተዋል። በአሁኑ ሰዓት ታዲያ ጦርነት ተመልሾ ባገረሸበት የአካባቢው ሀገራት በተባበሩት መንግስታት ድርጅት ምርቅሬታቸውን እያሰሙ ቀጥለዋል። ተመልካቾቻችን አብራችሁ ትቆዩ። እነዚህና ሌሎችን በዝርዝር ትሰማላችሁ። አብራችሁን ቆዩ። በአማራ ክልል ጎርጎራ ከተማ በወታደራዊ ሄሊኮፕተር ከባድ ጉዳት ደረሰባቸው አቶ አገኘሁ ተሻገር በጸሎታቸው አስቡኝ ሲሉ ለጓዶቻቸው ምልክት ማስተላልፋቸው ተሰማ። አቶ አገኘሁ ተሻገር በሀገር ቤት በተደረገላቸው ሕክምና ለውጥ ማለማሳየታቸው ለተሻለ ሕክምና በሚል ወደ ውጭ ሀገር መላካቸውም ታውቋል። በሌላ በኩል በአማራ ክልል በአገዛዙ ጦርና ፋኖዎች መካከል የሚደረገው ውጊያ ዛሬ ሲቀጥል፣ በመተማ ወረዳ ከመቶ በላይ የአገዛዙ ወታደሮች መገደላቸው ተረጋግጧል። ሰኔ 8 2017 ዓ ም ከጎንደር ከተማ ወደ ጉርጉራ በወታደራዊ ሄሊኮፍተር ሲጓዙ የነበሩ ባለስልጣናት፣ ጋዜጠኞችና ወታደሮች ላይ ከባድና ቀላል ጉዳት መረሱ የሚታወስ ሲሆን ጉዳት ከደረሰባቸው ባለስልጣናት መካከል የሆኑት የፌዴሬሽን ምክር ቤት አፈ ጉባኤ አቶ አገኘሁ ተሻገር በከፋ የጤና ሁኔታ ላይ መሆናቸው ተሰምቷል። ጉዳቱ ከደረሰባቸው አስር ቀናት የተቆጠረ ቢሆንም አቶ አገኘሁ ተሻገር ግን በአዲስ አበባ ከተማ በሚገኘው የቻይናው ሲልክ ሮድ ሆስፒታል ሲታከም ቆይተው ሊሻላቸው ባለመቻሉ ወደ ውጭ ሀገር ተልከዋል ተብሏል። ኢትዮኒስ ያገኘው ወደ ውጭ ተልከው እንዲታከሙ ሐኪሞች መወሰናቸውን መዘገባ የሚታወስ ሲሆን የአቶ አገኘሁ ተሻገር የውጭ ህክምና ጉዳይ የመጨረሻ ውሳኔ ሰጭው የጠቅላይ ሚኒስትር ጽህፈት ቤት ውሳኔ ሲጠበቅ ቆይቷል። ዘጊ ቢሆን የአብይ አህመድ ቢሮ ፍቃድ በመገኘቱ አቶ አገኘ ተሻገር ለህክምና ወደ ውጭ መላካቸውን ለማወቅ ተችሏል። ውሳኔውን ተከትሎ በአቶ አገኘ ተሻገር ስም ለአብይ አህመድ የምስጋና መልእክት በዋትሳፕ ለብርጽግና አመራሮች እንዲደርስ ተደርጓል ተብሏል። ኢትዮኒውስ መልእክቱን ከምንጮቹ አግኝታ የተመለከተች ሲሆን በመልእክቱ ላይ አቶ አገኘ ተሻገር በጸሎታቸው አስቡ ሲሉ ጓዶቻቸውን ጠይቀዋል። በፈጣሪ ፍቃድ ተርፈናል ያሉት አቶ አገኘው ሄሊኮፍተሩ የተከሰከሰው ጥላት እንዳለው ሳይሆን በቴክኒክ ችግር ነው ይላል። በመልእክቱ ላይ የሰፈረው ሀሳብ በአቶ የተላለፈው መልክት እንዲህ የሚል ነው። በቴክኒክ ችግር በተፈጠረ የመጓዣ ሄሊኮፕተር ክራሽ በፈጣሪ ፍቃድ ተርፈናል። እኔም በዚህ ወቅት መጠነኛ የእግር የእጅና የጉን አጥንት ጉዳት አጋጥሞኝ እስከ ዛሬ ዕለት ድረስ በአገር ውስጥ ታክሜም ተጨማሪ ህክምና ለማድረግ ወደ ሌላ አገር ሄጃለው በዚሁ ሁሉ ጊዜ ህይወታችን ለማትረፍ ሆነ ቶሎ ህክምና እንድናገኝ ክቡር ኤፌሪ ጠቅላይ ሚኒስትር አብይ አህመድ ለሰጡት አመራር ትልቅ ምስጋናና ክብር ላቀርብ ወዳለሁ ይላል ጨምሮም እስካሁን ላሳያችሁ የፍቅር ከረሰብ ችግር እንዳገግም ላደርጋችሁ ሊገዛና መልካም ከልብ የመነጨ ምስጋናዬን አቀርባለሁ። ሁላችሁም በጸሎታችሁ አስቡኝ ይላል የአቶ አገኘሁ ተሻገር መልእክት። አቶ አገኘሁ ተሻገር በሄሊኮፍተሩ መከስከስ ሶስት የአካላቸው ክፍል ላይ ጉዳት እንደደረሰባቸውና ለህክምና ሌላ ሀገር መሄዳቸውን አመላክተዋል። አቶ አገኘሁ ወደ የትኛውም ሀገር ለህክምና እንደተላኩ ያልጠቀሰ ቢሆንም ህክምናችሁ ዱባይ እንደሚሆን ኢትዮኒስ ቀደም ሲል ከምንጮች ያገኘችው መረጃ ዋቢ አድርጋ ዘግባ ይታወሳል። ለጠቅላይ ሚኒስትሩ ታማኝ ካሪነታቸው ወደር የሌላቸው የሚባሉት አቶ አገኘሁ ተሻገር በሞትና በህይወት መካከል ባለው ጉዳት ላይ ሆነው አብይ አህመድ ለሰጠው አመራር አመሰግናለሁ ማለት ነው። ወደ ውጭ ሀገር ህክምና መጓዛቸው የተሰማው በሌላ በኩል በምዕራብ ጎንደር ዞን መተማ ወረዳ ከመቶ በላይ የአገዛዙ ወታደሮችና የክልሉ አድማ ብተና አባላት መገደላቸውን የቲዩኒስ የመረጃ ምንጮች ተናግረዋል። ጥቃቱ ያደረሱት የቅማንት ኮሚቴ ታጣቂዎች ናቸው ያሉት የመረጃ ምንጫዎች ጥቃቱ ሰኔ 16 2017 ዓ ም በመተማ ወረዳ መቃ የተባለ ቦታ ላይ ነው የተፈጸመው ተብለዋል። የአገዛዙ ጦር አባላት በከባድ ተሽከርካሪ ሲጓዙ ጥቃቶች እንደተከፈተባቸው የገለጹት የመረጃ ምንጮች በወቅቱ በተሽከርካሪዎች የነበሩ መከላከያና አድማ ብተናዎች መካከል የተረፈ የለም ሲሉም የጉዳቱ መጠን አሳይተዋል። የተገደሉት የአገዛዙ ጦር አባላት ከመቶ ይበልጣሉ ያሉት አንድ የአካባቢ ነዋሪ በኩላቸው ቀድመው ተኩስ የከፈቱት የአገዛዙ ጦር አባላት መሆናቸውን ይናገራሉ። ይህን ተከትሎም ከዚህ ቀደም ፋኖን ውጉልን በሚል በመከላከያ ድጋፍ ይደረግላቸው ነበር የተባሉት የቅማንት ኮሚቴ ታጣቂዎች አጸፋ መስጠታቸው ከባድ ጉዳት ደርሷል ብለዋል። የአካባቢ ነዋሪዎች ዛሬ ላይ አገዛዙ ጦር ጨምሮ በአካባቢ የተጎዱትን ሲያነሳ ነበር ያሉት የኢትዮ ኒውስ የመረጃ ምንጮች የአገዛዙ ጦር በጉዳት ብስጭት አምስት ንጹሃንን ተኩሶ ገድሏል ብለዋል። በሌላ በኩል በክልሉ በአገዛዙ ጦርና ፋኖ ኃይሎች መካከል የሚደረገው ውጊያ መቀጠሉ ታውቋል። በማዕከላዊ ጎንደር ዞን አዘዞና ጉንብሪት አካባቢ ከፍተኛ ሰብዓዊና ቁሳዊ ጉዳት የተመዘገበት ውጊያ መደረጉን የፋኖ መረጃ ምንጮች ለኢትዮ ኒውስ ተናግሯል። ትላንት ምሽት 11 ሰዓት ከ30 የጀመረው ውጊያ ሌሊቱን መቀጠሉን የተናገሩት የመረጃ ምንጮች በተለይም ጎንደር ከተማ አቅራቢያ የሚገኘው ጉንብሪት የአድማ ብተና ካምፕ ላይ በፋኖ በተከፈተው ውጊያ ከባድ ጉዳት ተመዝግቧል ብሏል። ይህ ወታደራዊ ካም በፋኖ ጥቃት ሲደርስበት በሳምንት ጊዜ ውስጥ ለሁለተኛ ጊዜ መሆኑ ነው የመረጃ ምንጮች የተናገሩት። በተመሳሳይ በምዕራብ ወሎ ቀጠና መካነ ሰላም ዙሪያ በተደረገው ውጊያ ሰብአዊና ቁሳዊ ጉዳት መድረሱን ለማወቅ ተችሏል። በመካነ ሰላም ቢሊ አካባቢ በነበረው በዚህ ውጊያ የአገዛዝ ጦር ላይ ከባድ ወታደራዊ ኪሳራ አድርሻለሁ ሲል ያስታወቀው ደግሞ የአማራ ፋኖ ብሔራዊ ኃይል አፋባ ወሎ ቤት አማራ ቀጠና ንጉስ ሚካኤል አሊኮር ነው። በተያያዘም በጎጃም ቀጠና የአገዛዙ ጦር ነጽ ን ነዋሪዎች ነዋሪ ተናግረዋል። በጎጃም ዳንገላ ቀጠና አቫድራ ከተማ ውስጥ አቶ ደሴ ስመኘውና አቶ የቆየ ስመኘው የተባሉ ወንድማማቾችን ነው የአገዛዝ ጦር ከቤት አውጥቶ ትላንት ገድሏቸዋል ሲሉ ነዋሪዎች ጭምር የተናገሩት። አቶ ጌታቸው ረዳ በወልቃይት በነበራቸው ቆይታ አድርጉት የተባለውን ንግግር አስተባበሉም። እኔ በወልቃይት የሚሆን ጸገዴ የኢኮኖሚ ተጠቃሚነት እንጂ የማንነት ጥያቄ አለ ብዬ አላምንም፣ በማለት አቶ ጌታቸው ረዳ አስተባብለዋ ወደ ወልቃይት በማቅናት በትላንትናው ዕለት ከአካባቢው የብልጽግና ሹሞችና የአማራ ክልል ባለስልጣናት እንዲሁም የማንነትና የወሰን ጥያቄ አመራሮች ጋር ተፈናቃዮችን ለመመለስ ውይይት አድርገውት የመመለሱት አቶ ጌታቸው ረዳ ሐሰተኛ መረጃ ተሰራጥቶብኛል ማለት አስተባብለዋ ትላንት ሰኔ 16 ቀን 2017 ዓ ም በሆመራ የተካሄደው ውይይት ተከትሎ የአማራ ሚዲያ ኮርፖሬሽን አሚኮ ባወጣው ሪፖርት የጠቅላይ ሚኒስትሩ ምስራቅ አፍሪካ ጉዳዮች አማካሪ ሚኒስትር ጌታቸው ረዳ የወልቃይት ጠገዴ ሕዝብ የማንነት ጥያቄ ተገቢ መሆኑን እናምናለን ብለዋል ሲል ያወጣው ሪፖርት አስተባብለዋል። ዛሬ ሰኔ 17 ቀን 2017 ዓ ም ቀጥር ላይ በጉዳዩ ላይ ዙሪያ አዲስ ስታንዳርድ የጠየቃቸው አቶ ጌታቸው ረዳ ካውዱ ውጭ የተወሰደብኝ ነው ሲልሆን ያስተባበሉትም በመድረኩ ላይ የገለጹት እኔ በወልቃይት የሚሆን በጸገዴ የማንነት ጥያቄ አለ ብያላምንም የኢኮኖሚ ተጠቃሚነት ጥያቄ እንዳላውቃለው ያም ሆኖ ግን የኔ እምነት እንደተጠበቀው ሆኖ እንዲህ ያላችሁ ሰዎች አለ ብላችሁ የምታምኑ ከሆነ የሆነ ይሁን ጥያቄ በሰላማዊና በህጋዊ መንገድ ብቻ ነው መፍታት ያለበት የሚል ነው ሲሉ ለአዲስ ስታንዳርድ ምላሽ ሰጥተዋል። በመድረኩ ላይ የነበሩት አብዛኛው የስሙላሽ ኮሚቴ መሆናቸውን በመግለጽ አቶ ጌታቸው ወደ ጀጋው ወጥተን ህዝቡን ጋር ተነጋግረን የህዝቡን ስሜት ምን እንደሆነ ብትሟላ መልኩ ለመርዳት እንሞክራለን ስል ነግሬያቸው ነበር ይላሉ። ዋናው ነገር ግን ሁሉም ጉዳዮች በሰላማዊና በህጋዊ መንገድ መፈታት እንዳለባቸው ማመናችን ላይ ነው የሚሉት አቶ ጌታቸው ትኩረት ያደረገው ገለጻችንም እዚሁ ላይ ነበረ ብለዋል። ያወጣው ዘገባ የወልቃይት ጠገዴ ህዝብ የማንነት ጥያቄ ተገቢ መሆኑን እናምናለን ሲሉ የጠቅላይ ሚኒስትሩ የምስራቅ አፍሪካ ጉዳይ አማካሪም ጌታቸው ረዳ ገለጹ በማለት ነበር። አቶ ጌታቸው ረዳ በመድረኩ ላይ ያደርጉት የተባለው ንግግር የአማራ ክልል ብልጽግና ኃላፊዎችና ሚዲያ እንዲሁም ደጋፊዎች ሲያስተጋቡት ተደምጠው ነበር። አቶ ጌታቸው ረዳ ተፈናቃዮች መለሱ ብለው ያቀረቡት ጥያቄ ጦርነት እንዲቀር በሚል ያደርጉት ንግግር ጨምሮ ኮል ደመቀ ዘውዱ መቃወማቸው መዘገባችን ይታወሳል። የኦጋዴን ብሔራዊ ነጻነት ግንባር አመራሮች መታሰራቸው ሰማ። አመራሮቹ ካላግባብ መታሰራቸውን ግንባሩ አስታውቋል። ኦብነግ ሁለት ከፍተኛ አመራሮች ከህግ ውጭ ታስረውብኛል ነው ያለው። የኦጋዴን ብሔራዊ ነጻነት ግንባር ኦብነግ ከፍተኛ አመራሮች በሶማሌ ክልል የጸጥታ ኃይሎች ከታሰሩ ሶስት ሳምንት እንደሆናቸው ፓርቲው አስታውቋል። ሂራን ኒውስ የፓርቲው መግለጫ በምንጭነት ጠቅሶ እንደዘገበ ከሆነ የአመራሮቹ እስር ህገ ወጥ ከመሆኑ በላይ የተደረገው የሰላም ስምምነት የሚጥስ ነው ሲል ኦብነግ አስረድቷል። የታሰሩ የፓርቲው የኖጎብ ዞን ሊቀመንበርና አያሌ ያሲንና የኢንዋሌ ወረዳ ሊቀመንበር በሽር ኦስማን መሆናቸውን ሚዲያዎች ዘግበዋል። ኦብነግ በመግለጫው ታዲያ እነዚህ ሁለት አመራሮች ከታሰሩ ሶስት ሳምንት ያለፋቸው ከመሆኑ በላይ የት እንዳሉ የሚታወቅ ነገር የለም ማለቱ ዘገባ አስረድቷል። ኦብነግ በሶማሌ ክልልና ከአብይ አህመድ አስተዳደር ጋር በገጠመው ችግር ምክንያት የትጥቅ ትግልን ጭምር እንደ አማራጭ ይወስዳለው ማለት ስምምነታችን ፈርሷል ሲል የአብይ አህመድ መንግስት ማስፈራራቱ ይታወሳል። ታዲያ በአሁኑ ሰዓት ኦብነግ በጽፈት ቤቱና በአባላቱ ላይ የሚደርሰበት ግፊት እየበዛ መጥቷል የተባለው የአሜሪካ ውጭ ጉዳይ ሚኒስትር ወደ ኬንያ ለስራ ጉብኝት ሊሄዱ ነው ተብሏል። የውጭ ጉዳይ ሚኒስትሩ ሩቢዮ ወደ ኢትዮጵያ ከዚህ በፊት ሊያደርጉት የነበረውን ጉዞ መስረዛችሁ ታውቋል። የአሜሪካ ውጭ ጉዳይ ሚኒስትር ወደ ኢትዮጵያ ጉርቤት ሀገር ኬንያ ጉብኝት ለማድረግ ቀጠሮ ይዘዋል ተብሏል። የፕሬዚዳንት ዶላንድ ትራምፕ ከፍተኛ ዲፕሎማት የሆኑት ማርኮ ሩቢዮም በቅርቡ በኬንያ ጉብኝት ለማድረግ የሚያስችል ቀጠሮ መያዛቸውን ዘስታር የተሰኘ ጋዜጣን ያስነበበም። ይህ የኬንያ ጋዜጣ ዲፕሎማሲ ምንጮቹን ጠቅሶ እንደዘገበው ከሆነው ጉብኝቱን ለማድረግ ጥያቄ ያቀረቡት ሩቢዮ ናቸው። ውጭ ጉዳይ ሚኒስቴር ከጋዜጣው ተጠይቆ ማርኮ ሪቤዮ በቅርቡ ኬንያ ጉብኝት የማድረግ እቅድ እንዳላቸው አረጋግጧል። ይሁንና ቀኑ መቼ እንደሆነና ግን ከመናገር ተቆጥቧል ይላል ዘገባው። የአሜሪካ ውጭ ጉዳይ ሚኒስቴር ባለፈው የሚያዝያ ወር በኬንያና በኢትዮጵያ ጉብኝት ለማድረግ እቅድ የነበረ ቢሆንም ባለቀ ሰዓት ይህ ጉብኝታቸው መሰረዙ ይታወሳል። በዚህም ጉብኝታቸው ግን ወደ ኢትዮጵያ ስለመሄድ አለመሄዳቸው እስካሁን ምንም የተባለ ነገር የለም ይላል ዘገባው። እስራኤል ኢራን የተኩስ አቁም ጥሳለች በሚል በቴህራን ላይ ከባድ ጥቃት ልትፈጽም ነው መባሉ ተሰምተዋል። በሌላ በኩል የአሜሪካው ፕሬዚዳንት ትራምፕ እስራኤል ጥቃቷ እንድታቆም በአስቸኳይ ሲሉ ጥሪ አቅርበዋል። ዶናልድ ትራምፕ በአሁኑ ሰዓት ሁለቱ ሀገራት የተኩስ አቁም ስምነት አድርገዋል ባሉ 24 ሰዓት ባልሞላ ጊዜ ውስጥ አንዷ ሀገር ሌላኛዋን ማጥቃቷ ተሰምተዋል። ታዲያ ትራምፕ በትሩዝ ሶሻል ሚዲያቸው ወጣው ሁለቱም ሀገራት እንዲያቆሙ በተለይም ደግሞ እስራኤል እንድታቆምና የጦር ጀቶቻቸውን ወደ ሀገሯ እንድትመልስ ነው ይፋ ያደረጉትም። ትራምፕ በኢራን በኩል ጥቃት ደርሶ ብኛል ያለችውን እስራኤልን በአስቸኳይ የጦር ጀቶችሽን መልሽ ማለት በትዊተራቸው ላይ ጽፏል። ቴሄራን በኳታር የሚገኘው የአሜሪካ የጦር ሰፈር ላይ ሚሳይል ካስወነጨፈች በኋላ ፕሬዚዳንት ትራምፕ በእስራኤልና በኢራን መካከል የተኩስ አቁም ስምምነት ተደርሷል ብለው ነበር። ይህን ተከትሎ ታዲያ እስራኤል በተኩስ አቁም መስማማቷን ስታስታወቅ፣ ኢራን ደግሞ በጉዳዩ ላይ ዝምታ መርጣ ነበር። የእስራኤል መከላከያ ኃይል ኢታማጆር ሹም ኢራን ለፈጸመችው ከባድ ጥሰት መከላከያው በኃይል ምላሽ ይሰጣል ሲሉም ተናግረዋል። የኢራን መከላከያ ኃይል ኢታማጆር ሹም አብዱራሂም ሙሳቪ ግን ወደ እስራኤል ሚሳይል ማስወንጨፋችንን አናውቅም እኛ አላደረግንም ሲሉ አስተባብለዋ። የእስራኤል መከላከያ ኢታማዦር ሹም ለኢራን በኃይል ምላሽ ይሰጣል ሲሉ ነው በግልጽ የተናገሩትም። ይህ ግን በትራምፕ በኩል ተቀባይነት አላገኘም። የእስራኤል መከላከያ አዛዥ የሆኑት ኤያል ዛሚር በመከላከያ ስገጻቸው ላይ የኢራን መንግሥት የተኩስ አቁም ስምምነቱን በመጣስ ስለፈጸመው ከባድ ጥሰት በኃይል ምላሽ ይሰጣልን ብለዋ። ይህ ጉዳይ በአሁኑ ሰዓት ድጋሚ አነጋጋሪ ሆኗል። ጦርነቱ ለሰዓታት እንኳን ያልቆመ ሲሆን፣ በአሁኑ ሰዓት የሚፈጸሙ ጥቃቶች ደግሞ ሀገራቱን አሳሳቢ አድርጓቸዋል። በሌላ በኩል ኳታር ለተባበሩት መንግስታት በጻፈችው ደብዳቤ ኢራን ሰኞ እለት የፈጸመችውን ጥቃት ኮንናለች። ኳታር ኢራን ሰኞ እለት በአሜሪካ አልኡዳድ የጦር ሰፈር ላይ የፈጸመችውን ጥቃት በመኮንን ለተባበሩት መንግስታት ድርጅት ዋና ጻፊ ደብዳቤ መጻፋት ሰምቷል። የኳታር ውጭ ጉዳይ ሚኒስቴር ባወጣው መግለጫ ደብዳቤው ጥቃቱ የኳታር ሉዓላዊና ግዛታዊ አንድነት ላይ የተፈጸመ እጅግ አደገኛና ግልጽ ጥሰት ነው ብሎታ። ደብዳቤው የኢራን አብዮታዊ ዘብ የሚሳይል ጥቃት ለአካባቢ ሰላምና ደህንነት ቀጥተኛ ስጋት መደቀኑን ያብራራል ተብሏል። የኳታር መንግስት ከዚህ ግልጽ ጥቃትና ተፈጥሮ እንዲሁም መጠን ጋር ተመጣጣኝ በሆነ መልኩ በዓለም አቀፍ ሕግ መሰረት ምላሽ የመስጠት መብቱ የተጠበቀ መሆኑን አጽንኦት ሰጥቷል ተብሏል ደብዳቤው። በሌላ በኩል የኳታር መንግስት የኢራን አምባሳደር ጠርቶ ማናገሩም ተሰምቷል። የውጭ ጉዳይ ሚኒስቴሩ ሰኞ እለት በዩናይትድ ስቴትስ ጦር ሰፈር ላይ የተፈጸመውን የሚሳይል ጥቃት ሙሉ በሙሉ ማክሸፉን ገልጿል። ነገር ግን ኢራን በአሜሪካ ወታደራዊ ጦር ሰፈር ላይ የተፈጸመው ጥቃት ከኳታር ጋር የሚያገናኘው ነገር የለም ብላለች። የኢራን የውጭ ጉዳይ ሚኒስትር ቃል አቀባይ በአሜሪካ በሚተዳደረው አል ኡዳድ የጦር ሰፈር ላይ የተፈጸመው ጥቃት ከኳታር ጋር የሚያገናኘው ነገር የለም ብለዋል። የጦር ሰፈሩ የሚገኘው ኳታር ቢሆን ቃል አቀባዩ ኢስማኤል ባጋኤ ግን የኢራን እርምጃ ራስን የመከላከል ነው ብለዋ ነው። ባጋይ በኤክስ ገጻቸው ላይ በለጠፉት ጽሁፍ ኢራን ኳታርና ሌሎች ጎረቤት ሀገራትን በተመለከተ ለመልካም ጉርብትና ፖሊሲዋ ሙሉ በሙሉ ቁርጠኛ ነች ብለዋ። አሜሪካ፣ እስራኤል የወንጀል ጥቃቶችና በኢራን ላይ ያላቸውን የተሳሳተ ፖሊሲዎች በእኛና በቀጠናው ወንድማማች ሀገሮች መካከል መለያየት መፍጠር የለባቸውም በማለት ማስተባብለዋል የተባሉ የተወደዳችሁና የተከበራቸው የትዩኒስ ቤተሰቦች የእለቱ መረጃዎች እነዚህ ነበሩ። መልካም ጊዜ ያለው።